አሞኛል አሞኛል ምትለው ሄርሜላ አላመመሽም። ልጅሽን መተሽ ያዥ። እኛ ባልሽን እናገዝ፣ ልጅሽን እንያዝ፣ ባልሽን እናስናና። ግራ ገባን እኮ ልጅሽን ትተሹ መተሽ። አረ ግፍ ይሆነብሻል። ቢያንስ ባልሽን ተው፣ ለልጅሽ መተሽ አስቢ። ልጅሽን አንሺ። እንዴ ልጅሽን እስከነነብሱ ነብሱ አባቱ ጋር ጥለሽ መተሽ፣ የሰው ትዳር ትለጠብጨንሽ። አልታመምሽም አንቺ። ፍቅር ነው የያዘሽ ከባለ ትዳር ጋር። ይሄ ሰይጣንነት ነው። ባልንትቶ የሰው ባል ለማማገጥ በዚህ ደረጃ ታምም ያለው ብሎ መጋገጥ ይሄ መሰይጠን ነው። ስለዚህ ልጅቷ አራስ ናት፣ ርትዬ ትታረስበት የማርያም አራስናት ናት። አትበጥብጫት። ናይ ልጅሽን ያዢ። እኛም እንደ ጎረቤት የምናየው ነገር አሳምሞናል። ቢያንስ ባልሽ ባዳ ነው እንግዲህ እያሰቃየሹም ነው። እግዚአብሔር አንዴ ጥሎበታል፣ ግን ናይና ይሄን ደንቆሮ ልጅ ምንም አያውቅም። አታሰቃዩም። መተሽ ልጅሽን አሳድጊ እነሱም ትዳራቸውን ይኑሩበት። ምንድን ነው ከሩታ ጋር ምንድን ነው ያለሽ ትዳሯ ላይ እየገባሽ መበጥበጥ የምትፈልጊው? የሰው ባል ምን ያደርግልሻል? እና ለባልሽ ፍቅር ስጪ እና ልጅሽን ያዥ። ልጅሽ በጣም እያለቀሰ ነው እንዴ። በጣም የምታናድጅ ሴት ነሽ። ምን አስበሽ ነው እፍ እች ቅሌታም፣ የሩታን ትዳር ለመበጥበጥ፣ የሩታን ህይወት ለመበታተን ትዳሯን ለማበታተን የራሷን ትዳር በታትና የሩታን ትዳር ለመበታተን የመጣች ሴት መሆኗን የምታውቁት፣ ልጇን የተከራየችበት ቤት ከነባሏ ጥላ ነው የመጣችው። ህፃን ልጇን የሶስት ዓመት ልጇን ለባሏ ጥላ መጥታ እዚህ ካብርሽ ጋር አሸሼ ገዳሜ እያለ ነው። እንግዲህ ይሄ እንደምታዩት እንግዲህ ገና ባሏ አይደለም ጎረቤቶቿ፣ ባሏ ራሱ ገና ቪዲዮ ይሰራል። ጠብቁ፣ ባሏ ይመጣል። ጠብቁ፣ ጉዷ ይወጣል ጉዷ ይወጣል። ታመምኩኝ ትላለች እንዴ! ምንድነው የታመመችው? ምንም የታመመችው ነገር የለም። ፍቅር ነው የያዛት። አብረሽ ደግሞ ልክ እንደማያውቅ ሰው ምንድን ሆሹ? ምንድን የነካሽ? ምናምን ይላል። ምንድን የነካት? ምን ሆነች? ብክ ምንድን የገጠማት? እስኪ ንገረኝ። እውነትህን ነው ታመመች? ሌላ የለህም፣ ሌላ የምትለው የምጨማምረው ነገር የለህም። ምንም የታመመችው ነገር የለም። ምንም ነገር አንተን ወደሃለች፣ አፍቅረሃለች። አንተን የምታገኝበት ዘዴዎችን ሁሉ እየሞከረች ነው፣ እየጣረች ነው አንተ ደግሞ ልጅክንም ሚስትክንም ትዳርክንም ማየት ስለማትፈልግ እሷን እንክብካቤ ላይ ነው ያለከው። ምን ላርግልሽ ምን ላምጣልሽ ሐኪም ቤት ልውሰድሽ መታከም አለብሽ መውጣት አለብሽ መውረድ አለብሽ ብለህ ከሷ ጋራ ምንድን የጎድልሽ እኔ ላንቺ እንዲህ ልሆንልሽ ልውጣልሽ ልውረድልሽ ልፈጥልሽ እያልካት ያለው አንተ ትዳርክን ስለማትፈልገው። አንተ ሲበዛ አብርሽ ለትዳር አትሆንም ሲጀምር እኔ እንደውም እሩታ በሰላም እንዳው ጊዜሽን አራስነት ሽንጫርሽ እንጂ ከዚህ ልጅ ማለት ነው። የእውነት ነው የምልሽ፣ ራስሽን ጠብቂ። እንኳን አንቺ ተይና፣ ሁሉም መላ ሴቶች በሙሉ ራሳችሁን ከአብርሽ ከሚባል ሰው ራሳችሁን ጠብቁ። ሴቶች በተለይ ማለት ነው። ሰው እንዴት ነው የወለደች አራስ ሚስቱን ጥሎ ከአንዲት ከአንዲት ዝም ብላ ውረኔ ሴት ጋር ይህን አክል ደረጃ አንቺ ምንም አይደብርሽም? እንዳረገዘች ሴት ሆድሽን ይዘሽ አፍሽን ይዘሽ ልክ ወደ ላይ ወደ ላይ እንዳላት አይነት ነገር የምትሯሯጭው። እንዲህ ከስድስት ወር በፊት ከባልሽ ጋር ነበርሽ እኮ። አብርሽን ስታገኚ ፈቅዶልሽ ነው ቪዲዮ እንድትሰሪ የላከሽ። ጉድሽን እኮ ሰማን፣ ጉድሽን ከጎረቤቶች ሰማን እኮ። ቪዲዮ ልስራ ካብርሽ ጋር ብለሽ ቪዲዮ ልሰሪ ወጥተሽ በዛው የቀረሽ ሴት እኮ ነሽ። ለልጅሽ እንኳን ማትሆኚ ለልጅሽ ያላዘንሽ ለልጅሽ ክብር የሌለሽ ልጅሽን ብትወጁ ለልጅ ክብር ቢኖርሽ ለልጅሽ ፍቅር ቢኖርሽ ፍቅር ቢኖርሽ ለልጅሽ ለየት ያለ አመለካከት ቢኖርሽ ኖሮ ባልሽን ታዩ፣ ግን ልጅሽን አትታይም ነበር። ልጅሽን ባልሽ ላይ ጥለሽ ልጁ ባልሽ ሰራተኛ ቀጥሮ እንኳን ልጅ መይዝለት ሰው አቶ ስራ ፈትቶ ልጅ ይዞ የተቀመጠ ሰው እኮ ነው። ስለ ዩቲዩብ ስለማያቅ ነው። በሚዲያ ይዘነው እንመጣለን ገና ዮሴፍ የሚባለው ባልሽን ይዘነው እንመጣለን፣ ጠብቂ። ይሄን ደግሞ ካላደረግን እያንዳንዱ መረጃ ደርሶናል፣ ስልኩ ደርሶናል። ኦኬ፣ 0911 3648 ከዛ ያለውን አንቺ ታውቂዋለሽ። ይሄንን ደግሞ እና እንትንለዋለን፣ እንደውልለታለን። ገብተሻል? መረጃ ሙሉ ደርሶናል። የሰውን ሕይወት የሰው ትዳር እና አብርሽ ደግሞ የእውነት ያንተ ደግሞ ለየት ይላል። ለየት ምንም አይነት ፊል አታረግም እንዴ? አሁን አንተ ባለትዳር የባለትዳር አክት አለክ እንዴ ጭራሽ ምን ሆና ነው? ምናምን አቤል የምትባል ደግሞ አውቀክ አውቀክ። አንተ አቤል አልኩኝ። ይሄ ብሩክ የምትባል ትናንትና ወከባ ስፈጥር የነበረው አውቀክ አውቀክ አውቀክ። ሩታን ስታዩ ሩታን ትመስላላችሁ። ሩታ ከሌለች ደግሞ ሄርሜላን ትንከባከባላችሁ። እንደውም እናንተ አቤል እና ብሩክ የምትባሉ ማለት ነው ጨካኞች ማለት ነው። ሩታ ትዳሯ እንዲፈርስ የምትፈልጉት እናንተ ናችሁ፣ በተለይ ሁለታችሁ፣ በተለይ ሁለታችሁ ብሩክና አቤል የምትባሉ የሄርሜል የአብርሽ ህይወት የሀብርሽን ተውት፣ የሄርሜል የሩታ ህይወት እንዲበላሽ ትፈልጋላችሁ፣ ግን አይበላሽም። ፈጣሪ ይረዳታል፣ ፈጣሪ ይረዳታል በብዙ ነገር። ደሞኛም ከጎኗ እንደ ሴት ማለት ነው ገና ገመናዋን አስፈላጊ ከሆነ የልጇ ፎቶ ተልኮልኛል፣ የባሏ ፌስቡክ ተልኮልኛል፣ እያንዳንዱን ፎቶ እያወጣሁኝ ከመለጥፍ ወደኋላ አለም። ጠብቁኝ ኤኒዌይስ ይሄንን ደግሞ አረጓል ማንም አይከለክለኝም ማንንም አልፈላ ማንንም አልፈራ ማንንም እና ምንም ያረገዘችው ነገር የለም አብርሽን ፈልጋ ነው አብርሽን አፍቅረዋለች አለች አብርሽን ወደዋለች እሱም ደሞ አውቋል እሱም ወደዋታል ሁለቱም ተፈላልገዋል ነገር ግን ህዝብ እንዳይነቃባቸው ሰው እንዳይነቃባቸው የሚያደርጉት አክት ነው ለማለት ፈልጌ ነው ጋይስ እና እናንተ ማሳብ አስተያየታችሁን ጻፉልኝ አስተያየታችሁን ጻፉልኝ ፎቶን አወጣለሁ። ካላረፈች የባሏን ፎቶን እናወጣለን፣ ስልኩን እንበትናለን፣ ሁሉም ሰው ጉዱን እንዲሰማ እናደርጋለን። ስለይቱ ምንም ስለማያት ዩቱብ ልስራ ብላ ሄደች፣ በዛው ቀረች። አሁን አልጋ ተከራይታ ነው እየኖረች ያለችው። ትላንት ያያችኋት ቤት አልጋ ቤት ነው። አልጋ ተከራይታ ነው ከቤቷ ወጥታ። ማነው ልጇን ጥላ? ሰው እንዴት በልጁ ይጨክናል? በባሏስ እሺ ትጨክን፣ በልጇ እንዴት ትጨክናለች? እንዴ እንዴ ነው እናንተ ለልጆቻችሁ ያላችሁ ነገር? ሰው እኮ ልጁ እኮ ማለት እኮ ምንም መተካ የሌለው ነገር ማለት እኮ ነው። እና ኤኒዌይስ ጋይስ ይሄ ነው ያለው ነገር። በጣም አዝኛለሁ በሰማሁት። በጣም ብዙ ነገር ነው የሰማሁት። በጣም ብዙ ባሏ ስራ እየሰራ አይደለም፣ በቃ ልጅ ይዞ ነው የተቀመጠው። ልጁ እናትየውን ይፈልጋል። የሶስት አመት ልጅ እንዴት ጥለሽ ትወጫለሽ? አንቺ አይደብርሽም ባለጌ። እኔ በጣም ነው ስሜታዊ እንደሆነ ያደረግሽኝ። የእውነት እንድናደድ እንድበሳጫ አርገሽኛል። ለማንኛውም ይኸውልሽ ጉድሽን እያንዳንዱ አውጥቼ ከመዘረጋገፌ በፊት ኦኬ፣ አውጥቼ ብዙ ከማውራቴ በፊት በዚህ ጉዳይ ላይ የራስሽን ሀሳብ አስተያየት እንድትሰጭበት እፈልጋለሁ። አለበለዛ ወይ ከሩታ ህይወት ውጪና፣ ኖርማል ቪዲዮ ስሪ። ከሩታ ህይወት ውጪ ህይወቷን አትረብሽ። አለበለዛ ግን የባልሽን ፎቶ መጀመሪያ የባልሽን ፎቶ ለጥፋለሁ፣ ከዛ የልጅሽን ፎቶ ለጥፋለሁ ከዛ የባለሽን ስልክ ለጥፋለሁ። ይህንን አደርገዋለሁ፣ አትጠራጠሪ። ሺህ ወራዳ፣ ሲበዛ የእውነት በጣም ነው ያበሳጨችኝ፣ በጣም ከምትሉት በላይ ሩታ ሚስኪናት። በዚህ ሰዓት ብዙ ማውራት እሷ ጋር እንዲደርስ ሁላችሁም ይህንን ቪዲዮ ላይክ፣ እንዲሁም ሼር፣ ሰብስክራይብ አድርጉ። ትንሽ ድምጤ ቅስቅስ ያለባችሁ ትንሽ አሞኛል ሰሞኑ፣ በቃ ቆየው ሳምንት ምናምን ሆኖኛል። ለዛ ነው ጋይስ፣ ትንሽ ምንም አድርጎኛል። እናወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከማገኛችሁ ትናፍቁኛላችሁ። ውዶቼ፣ ማሮቼ፣ ፍቅሮቼ። ባይ ባይ